ትናንትና ሃይሚዬና ቡራጌ እንሆም ደግሞ ሶፊ ሶሲ ነው። እና ለካ ሶፊ እና ሶሲ በጣም እየተመሳሰለብኝ ነው የሚገርማችሁ ነገር ማለት ነው። እና ሶሲ ለሀይሚዬ ጥያቄ አቅርባላት ነበረ። እሱንም ደግሞ ህይወቴ ተበጥብጠዋል፣ ስለዚህ አንቺን ከብሩኬ ጋር ታረቂና እኔንም ከፍቅረኛ አስታርቂኝ ብላ ነበረ የጠየቀቻት ሀይምዬ ግን መስሚያ ጥጥ ነው፣ ዞር በይልኝ፣ ህይወትሽን ኑሪ፣ ከዚህ በኋላ ከህይወቴ ውጡልኝ በማለት ነው የመለሰችላት። እኔ ግን ሶሲ ውጭላት፣ በቃ ሶሲ፣ እነሱ በሚታረቁበት መንገድ ይታረቃሉ። አንቺ ግን ከህይወታቸው ውጭ፣ በቃ ሂጂ፣ በቃ ጓደኞቹን ምናምን አናግረሽ ጓደኞቹ ያስታርቁሽ ማለት ነው። አይሻልም? ያስታርቁሽ ደግሞ ችግር የለውም እኮ የሆነ የሆነ ነገር የሆነ ነገር ምናምን ምናምን ብታደርጊው ይታረቅሻል። ብዙ አይጨክንብሽም ማለት ነው። ማን ነው ሚኪ ነው? ማን ነው ስሙ? ዳኒ ሚኪ የሚባለው ልጅ። ስለዚህ በዚህ ሰዓት ሀይምዬን እና ቡራዬን ለቀቅ ብታደርጊያቸው ጥሩ ነው። እነሱ በራሳቸው ሰዓት ይስማማሉ። በደንብ ነው የሚስማሙት። እንደውም ሀይምዬን እያናደርሻት፣ እሉ ውስጥ እየከተትሻት ያለሽው እራስሽ ነሽ። ይህንን ታውቂያለሽ በደንብ ማለት ነው እና በተደጋጋሚ እየመጣሽ ነው። መምጣት የለብሽም በፍጹም ማለት ነው። ቢያንስ እነዚህ ልጆች እስከሚረጋጉ ድረስ ባት መጭ እነሱ ጋር ማለት ነው። ኮሜንታተሮች ደግሞ ድምጻችን ይሰማ በሉ እስኪ እዛ ድምጻችን ይሰማ ፍትህ ለኮሜንታተሮች፣ ፍትህ ለተመልካች። ተመልካች በጣም እየተጨናነቀ ነው፣ በጣም እያሰቡ ነው በእነሱ ምክንያት ማለት ነው። ቁም ነገር እና እኔ ጋር እራሱ መጥተው የሚጠይቁኝ በጣም ብዙ ልጆች አሉ፣ በጣም እና ስለዚህ ሃይሚዬ ቡራዬ ማለት ነው ቢያንስ ሁለታችሁ መነጋገር አለባችሁ። ሁለታችሁ ያለውን ነገር ብትነጋገሩ እና ብትጨርሱ መልካም ነው ብዬ ነው ማስበው፣ እንደኔ ማለት ነው። ሶሲ የራስሽን ሕይወት ኑሪ። አሁን ሃይሚ ምንድን ነው የምትለው? ውጡልኝ ነው የምትለው። ውጡልኝ ከሕይወቴ የራሴን ሕይወት ልኑርበት ትላለች። ይሄ ማለት ብሩኬም ግራ ተጋብቷል። ማት ከኔ ለመለያየት ምክንያት እየፈለገች ነው ወይ እያለ ነበረ እና ፈጽሞ ከአንተ መለያየት አትፈልግም። ያው እኛ ሴቶች እልህኞች ነን፣ እልህ ስለያዛት ነው፣ እልህ ስለያዛት ነው። ስለዚህ ቡራዬም ደግሞ አትፍረድባት። ወንድም አለሜ ተረጋጋ፣ ትንሽ ተረጋግተህ ምናምን ብታረጋጋት መልካም ነው ብዬ ነው ማስበው። አይመስላችሁም? ቤተሰብ እስኪ የሚመስላችሁን ነገር እናንተ ደግሞ በኮሜንት አስቀምጡልኝ እና ይሄ የኔ ሀሳብ ነው የኔ ሀሳብ። ቡራ እስኪ በቃ አንተ ራሱ መረጋጋት ያስፈልግሃል። አሁን ትናንትና ራሱ በጣም እየተጨናነክ ነበረ፣ ማንም ሊረዳህ አልቻለም። ስለዚህ ራስክን ቁጭ ብለህ ለብቻህ አዳምጥ አዳምጥ፣ መፍትሄ ፍጠር እስኪ ቢያንስ ወይ ሀብትሽ እራሱ መግባት አለብህ እዚህ ነገር ውስጥ፣ ተቆጣቸው ማለት ነው። ተቆጥተህ ማስቆም አለብህ ይሄንን ጉዳይ። ፍጼ ነው ያለው። ይቺ ልጅን አስቆማት በቃ፣ ይቺ ማለት ሶሲ የምትባለዋን እንዳትመጣ ማድረግ ትችላለህ። እና ሁለቱን ብቻ ሚዬና ብራየን ብቻ አግኝተ ያለው ነገር እንዲፈታ የሰው ልጅ ደግሞ ያጠፋል። ከስህተቱ ደግሞ ታርሞ ይቅርታ ሲጠይቅ ማንገደለው ይቅርታ ነው። ሃይምዬም ይቅርታ አድርጊላት። እኔ በጣም ነው ያሳዘነኝ። ብሩኬ ትናንት ቃ ትግስቱ ሲያልቅ ጥሎ ነው የሄደው ያለው አማራጭ ማለት ነው። በማንም መፍረድ አይቻልም። በማንም በቃ እዚህ ጋር አሁን ብሩኬ ሃይምዬ እንዲህ ናት፣ ሃይምዬ እንዲህ ነው፣ እንዲህ ነው። እባክሽ እባክሽ፣ ብዙዎች እንዲሁም እባክሽን እባክሽን፣ ተረጁ ይቅርታውን ተቀብዩ ምናምን እያሉ ነው ማለት ነው ግን ሁላችንም ደስታችን ነው ሀይሚዬ ይቅርታውን ብትቀበለው ሰላም ቢመጣ ሁላችንም እንደሰታለን ሀይሚዬ ይሄ ግን በቃ ምንም እሺ ልትል አልቻለችም ምን እናድርግ ቤተሰብ ምን እናድርግ ምንድን ነው መፍትሄው ምንድን ነው እኔ መፍትሄ ይሆናል የምለው ሶሲ ባትመጣ ሶሲ ባትመጣ የሆነ መፍትሄ ይገኛል ብዬ ነው ማስበው እውነት እላችኋለሁ። እና ስለዚህ ልታስቡበት ይገባል። እኔ ብዙ ነገር መናገር እፈልጋለሁ ግን እንዳልናገር ደግሞ የሆነ የምታገደው ነገር አለ። ምን ልበላችሁ፣ ከብዙ ነገር መቆጠብ እፈልጋለሁ። እውነት እላችኋለሁ። እና ለማንኛውም እኛ የምንፈልገው የእናንተን ሰላም ነው፣ የእናንተን እርቅ ነው። ማንም እየመጣ እንዲበጠብጣችሁ፣ ማንም እየመጣ ሰላማችሁን እንዲነሳችሁ ቦታ መስጠት የለባችሁም። ሃይሚዬ መንቀት አለብሽ እዚህ ጋር ማለት ነው። የሆነ ትላቸው መንቀት አለብሽ ሃይሚዬ፣ ንቂ፣ ቦታ አትስጭ ለእንደዚህ አይነት ነገር ቦታ መስጠት የለብሽም። ብሩኬ ደግሞ ካመረረ አመረረ ነው። አይታችሁ እንደሆነ ባለፈው በፕራንክ ተጀምሮ ነው ዱባይ እስከ ምሄር ደረጃ የደረሰው ማለት ነው። የሆነ በቃ ውሳኔ ላይ እንትን ሲል ማለት ነው። ቶሎ ነው የሚወስነው፣ ግን ይታገሳል። እኔ የምፈራው ይሄንን ነው። ብሩኬ አሁን ታግሶ ታግሶ ታግሶ ይቅርታ ይቅርታ፣ እንግዲህ ሶስት ቀን ነው አራት ቀን ይቅርታ እየጠየቀ ነው። አሁን የመጨረሻ እርምጃው ከባድ እንዳይሆን ነው የምፈራው እና ስለዚህ ይሄ ነገር ከመፈጠሩ በፊት ጓደኞቻቸው የት ነው ያላችሁት? ቆይ ሀብትሽ፣ ነገሩ ካልበረደ ገባለሁ ብለሃል፣ አይደለ ስለዚህ ቢያንስ ሁለቱን እኔ፣ ስለ ሶፊ አይደለም። ሶፊ ራሷ ራሷ መጨርስ ትችላለች። በቃ ይቅርታ ይቅርታ ብለሻል። ይቅርታ ካልተደረገልሽ አለመምጣት፣ በቃ አለመምጣት። ሂጂ ፍቅረኛሽን ሳም ሳም እያደረግሽ ነካ ነካ እያደረግሽ የሆነ በቃ ወንዶች እኮ እንደዛ እንደዛ ነገር ይወዳሉ፣ እና ይቅርታ ያደርግልሻል። ስለዚህ እንደዛ አድርገሽ ባልሽን፣ ፍቅረኛሽን ልበልሽ እንጂ አልተጋባችሁ፣ እንደልለ ፍቅረኛሽን አባብለሽ ማስቀመጥ ትችያለሽ ማለት ነው ስለዚህ እኛ እንጨርሰዋለን የሐይምዬን እና የብሩኬን ጉዳይ ማለት ነው። እኛ እንጨርሰዋለን፣ ለእኛ ተይልን። አንቺ ብቻ አትምጪ፣ አትምጪ። አለቀ። ደግሞ ተለያዩ ተለያዩ። እኔ እኔ ይሄ ተለያዩ የሚባል ነገር ነው ግራ ግብት ያለኝ። ቤተሰብ ተለያዩ፣ ብሩኬና ሐይምዬ ተለያዩ፣ ተለያዩ። ያማቸዋል። እንዴት እናንተ እንድንለያዩ የምትፈልጉ ልጆች፣ ግን በጣም አማላችሁ። ምቀኞች እናንተ፣ ምቀኞች እናንተ፣ ተንኮለኞች የተንኮል መዓት ያለባችሁ ማለት ነው። ተለያዩ በቃ ምናምን እ ብሩኬ ስለሄደ ተለያዩ ትለያላችሁ እንዴ? ብሩኬ እኮ ብሄር ተመልሶ ይመጣል። ግን ጥሩ ነገር መመኘትን ማን ገደለ? እነሱ ደግሞ መቼም አይለያዩም። አሁን በዚህ ሰሞን ያበቃል ያበቃል። እኔ የማውቀው እናንተ ማታውቁት ነገር አለ። ለምሳሌ አንዳንዶቻችሁ ማታውቁት ነገር አለ። ስለዚህ አይለያዩም ብሩኬና ሀይሚዬ እናንተ ባላችሁት አይሆንም። እንደውም ረረ ድብ እንትላላችሁ አንድ ላይ ሲመጡ ማለት ነው ተስማምተው ምናምን ሶፊም የራሷ ህይወት ስትጀምር። አሁን ሀይሚዬን ሰብስክራይብ አድርጉ በቃ ሀይሚዬን ሰብስክራይብ እያደረጋችሁ ሁለት መቶ ኬ አስገቡልን፣ አስገቡልን እኛ ዓላማችን ሁለት መቶ ኬ እንድትገባ ነው። ሀይሚዬ እንደዛ ነው። ላይክ፣ ሰብስክራይብ እያደረጋችሁ ሚ ተፈራረች በኋላ ይታረቁልናል። ችግር የለም አታስቡ። ደግሞ አንዳንድ በጣም በስርዓት የምጠይቁ ልጆች አላችሁ። እውነት እኔ ለእናንተ እንዴት አድርጌ ማስረዳት እንዳለብኝ አላውቅም፣ ግን አትጨነቁ፣ አትጨነቁ። ሰላም ይፈጠራል። አይዞችሁ፣ ብዙ ምኞት እኮ አለን። በጣም ብዙ ምኞት አለን። ሀይሚዬ ቡራዬ ተጋብተው አራት ልጆች ወልደው እነዚህ አራት ልጆችን እነሱን ወልደው እንዴ፣ ምኞታችንማ ይሳካል፣ አይቀርም እንደዋዛ። ይህ በዛ ሰዓት ቅንቅን ስትሉ የነበራችሁ ተለያዩ፣ ምናምን ብላችሁ ደስ ስላችሁ የነበራችሁ ሰዎች ትከስራላችሁ ማለት ነው፣ ትከስራላችሁ። ምን ሊወጣችሁ ነው? እኔ ብዙ ጊዜ ክፉ ነገር መናገር ማልፈልገው ለምን እንደሆነ ታውቃላችሁ። የሆነ ስህተት ከሰራ ማለት ነው ያ ስህተት እውነት ሆኖ ከተገኘ በተለይ በሰው ላይ ማለት ነው አፍራለሁ በጣም ነው የማፍረው እና ያንን ነገር ከመናገር በጣም እቆጠባለሁ በጣም ነው የምቆጠበው ወይንም ስለዛ ሰው ማውራት አልፈልግም ዝም እላለሁ በቃ ዝም ማለት ግን ስለዛ ሰው ሳላቀረች ወይንም ደግሞ ስለዛ ሰው ማውራት ማውራት አቅቶኝ ምናምን አይደለም እና እንደዛ ነው ለማንኛውም ውደች ይሄ ፍቅሮችዬ ማሮችዬ፣ በሌላ ቪዲዮ እንገናኛለን። ደህና ሁኑ። ዛሬ ደግሞ አምሮብኛላ። ለምን እንዳማረብኝ ልንገራችሁ። ዛሬ እንደዚህ ያማረብኝ የሆነ ነገር አለ። የሆነ ሰርግ አለ፣ ሰርግ አለ እና ወደ ሰርግ ልንሄድ ነው፣ ግብዣ አለብን ተሰርተሽ የደራ ልጅ ይተኩለሽ የመሪ ልጅ